ብፁዕ ካርዲናል ግራሲያስ በህንድና በፓኪስታን መካከል ዘላቂ ሰላም እንዲሰፍን ጠየቁ። ህንድና ፓኪስታን ዘላቂ ሰላም የሚያገኙበትን መንገድ እንዲፈልጉ በህንድ የቦምቤ ሀገረ ስብከት ሊቀጳጳስ ብፁዕ ካርዲናል ኦስዋልድ ግራሲያስ ጠይቀዋል። በህንድና በፓኪስታን መካከል በካሽሚር የተኩስ አቁም ስምምነቱ እንደቀጠለ የገለጹት ብፁዕነታቸው ሁለቱም ወገኖች ይህንን ስምምነት ዘላቂ እንዲያደርጉት ጥሪ አቅርበዋል። የታጠቁ ኃይሎች በሚያዝያ 22 በካሽሚር የሽብር ጥቃት ካደረሱ በኋላ 26 ንጹሃን ዜጋዎች መገደላቸውን ተከትሎ በአካባቢው ውጥረት ነግሶም ነበር። በማግስቱ ርዕሰ ሊቃነ ጳጳሳት ሌዮ 14ተኛ ባደረጉት ንግግር በህንድና በፓኪስታን መካከል የተደረሰውን የተኩስ አቁም ስምምነት ዘላቂ እንደሚሆን ያላቸውን ተስፋ ገልጸዋል። ብፁዕነታቸው ለቫቲካን ፊድስ የዜና ወኪል በሰጡት ቃለ ምልልስ የጥንት ቂሞችን የምናቆምበት ጊዜ አሁን ነው ብለዋል። በካሽሚር ውስጥ ሰላም እንደሚሰፍን ተስፋ እናደርጋለን ይህም ለህንድና ፓኪስታን ብቻ ሳይሆን ለዓለም ሰላም አስፈላጊ ጉዳይ ጉዳይ ነው ብለዋል። ብፁዕ ካርዲናል ግራሲያስ ፓኪስታንና ህንድ የጋራ የሆነ ቅርስ አላቸው። እኛ ወንድማማቾች ነን። ተመሳሳይ ባህል፣ ወግና አስተሳሰብ ያለን ህዝቦች ነን ብለዋል። ብፁዕ ካርዲናል ግራሲያስ ዓለም አቀፉ ማህበረሰብ ሁለቱን ወገኖች በገለልተኝነት እንዲያሸመግልም ጋብዘዋል።